ሰፍተን ጨረስን ማለት ነው። እንግዲህ ይህንን የመሰለ ፅጌሬዳ ዛሬ ይህንን የመሰለ እችን የመሰለች ፅጌሬዳ እንግዲህ እንደምታዩት ይህንን የመሰለ ፅጌሬዳ ቆንጆ አድርገን ለመስራት እንሞክራለን። እንግዲህ ዛሬ የማሳያችሁ እችን የመሰለች ቆንጂዬ ፅጌሬዳ እንዴት ነው። ስንጀምር እዚህ ጋር ስልሳ አንድ ሰንሰለቶችን እንሰራለን። ስልሳ አንድ ማለት ነው። እችን ለመስራት ስልሳ አንድ ሰንሰለቶችን እንሰራለን። እንደዚህ ቻርጋ እንጀምራለን። አንድ፣ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ አስራ ዘጠኝ ሀያ ሀያ አንድ ሀያ ሁለት ማለት ነው። ከዛ ስልሳ አንደኛዋን እንደዚህ እንይዛት ና አምስት እንጨምራለን ማለት ነው። አንድ ሁለት ሶስት አራት አምስት በጠቅላላ ስልሳ ስድስት ማለት ነው። አምስተኛዋ እዚህ ጋር ስልሳ አንድ ዘና አለ አይደል? እዚች ጋ ተመልሰን እንደዚች አድርገን አንድ ቪ እንዲሆን እንሰራለን ማለት ነው። ይታያል ብዬ አስባለሁ። እዚህ ጋር እንደዚች አድርገን እዚህ ጋር እናያይዛለን። ሰንሰለት አንሰራም። አንድ ሁለት፣ ሶስተኛዋ ላይ ደግሞ እንደዚች አድርገን እንደዚች እናወጣታለን ማለት ነው። እንደዚህ ቪ እንሰራለን። ሶስት ሰንሰል ሁለት ሶስት፣ ከዛችን መልሰን እዚች ቦታ ላይ ድጋሜ አያችሁ ቪ አሁንም ሰንሰለት አንሰራም። እዝች ጋር አንድ ሁለት ሶስት ሶስተኛዋ ላይ እዝች ጋር እንደዚች አርገን እንሰራለን። አሁን ሶስት ሰንሰል አንድ ሁለት ሶስት ከዛም እዝች ጋር ቪ እዛው ቦታ ላይ ደግመን ማለት ነው። ይሄው ቪ ቪ ቅርጽ ነው የሚይዘው ማለት ነው። አሁንም እንደዛ አንድ ሁለት ሶስተኛዋ ላይ አሁንም እችን እዚህ ጋር ከዛ ሶስት ሰንሰል አንድ ሁለት ሶስት ከዛ መልሰን እዛች ቦታ ላይ ምክንያቱም ቪ መስራት አለበት ማለት ነው። ከዛም ሰንሰል አንሰራም። አንድ ሁለት ሶስተኛዋ ላይ ይታያል ብዬ አስባለሁ። እንደዚህ ቪ ቅርጽ ነው መያዝ ያለበት እንደዚህ ቪ ቅርጽ። ከዛ አሁንም ሶስት ሰንሰል እንሰራለን አንድ ሁለት ሶስት። ቀስ እያልኩኝ ለማሳየት እሞክራለሁ። ከፈጠንኩኝ ይቅርታ። ያው የለመደብኝ ነገር ስለሆነ ነው ቶሎ ቶሎ መስራት እና ቀስ ማለት። አሁን በቃ ስራ የፈታሁላስ ኪ መስለኝ ነው የተሰማኝ። አሁንም እንደዚህ አንድ ሁለት ሶስተኛዋ ላይ አሁንም በድጋሚ ሶስት ሰንሰል አንድ ሁለት ሶስት፣ እዝች ጋር ደግመን አሁንም ቪ እንድትሰራ እናደርጋለን። አሁንም እንጠልፋለን፣ ሶስተኛዋ ላይ አንድ ሁለት ሶስተኛዋ ላይ ሶስት ሰንሰል አንድ ሁለት ሶስት አሁንም እዚች ቦታ ላይ ቪ እንድትመጣልን ስለምንፈልግ ቪዋ ላይ እናደርጋለን። አሁንም ሶስት እንቆጥራለን ወደዚህ አንድ ሁለት ሶስት፣ እንደዚህ ቪ ነው ማለት ነው። ሶስተኛዋ ላይ አንድ እችን እንሰራለን። ከዛ አንድ ሁለት ሶስት እንደዚህ እናደርጋለን። አያችሁ ቪ እንደዚህ እያረግን እስከ ጫፍ ድረስ እንሰራለን። በጠቅላላ ኤች ቪ ዋ ሀያ መሆን አለባት። እንደዚህ አሁን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ሰርተናል። ስለዚህ ስንት ይቀረናል? አስራ አንድ ነው የሚቀረን። እንደዛ ነው መሰለኝ ሂሳብ ስንማር በአጥር ስለምዘል ብዙም ሂሳብ ላይ ብዙም አይደለሁም። ለማንኛውም እችን እስከዚች ድረስ ሰርተን እንገናኛለን ማለት ነው። ይሄው ሀያውን ሰርቼ ጨርሼ መጥቻለሁ ማለት ነው። እንግዲህ ዝች ጋር ጫፏ ጋር ስንደርስ ሶስት ሰንሰል እንሰራና ዞር እናድርጋለን እዚህ ዋናው ቪ ውስጥ አንድ ሁለት እስከ ሰንሰሏ ስንት ሆነች? ሶስት አራት አምስት ስድስት። ከዛም እዚችኛው ይቻላለች አይደል? ቪ ሳትሆን ቪ ቪ። ይሄ ነው ይሄ ቪው ነው ያያዝንበት ሰንሰለት ያልሰራንበት ውስጥ ሳንጠልፍ እንደዚህ አድርገን እዚህ ጋር እንደዚችን ስር እናደርጋለን። እዛን ጥልፍና እዚችኛዋ አቪው ውስጥ መልሰን ስድስት እንሰራለን። አንድ ሁለት ሶስት አሁንም እዚች ጋ ቪው እዚህ ጋ ነው ያለው። ቪው ጋር ሳይሆን እዚህኛው ጋ አሁንም አንጠልፍም። እንደዚህ አድርገንችን እዚች እስር። አሁን እዚህ ጋር አንጠልፈው ና ቪው ውስጥ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ስምንት እዚህ ጋር ስንጀምር ሁልጊዜ ስንጀምር ሁለቱን ስድስት ስድስት እንሰራለን፣ ሌላውን ስምንት እንሰራለን። እስከዚህ ድረስ ያዋሳያች እቺ የመጀመሪያው አንድ ይቺ ሁለት ስትቀር፣ ሌላውን ስምንት ስምንት ነው የምንሰራው ማለት ነው። እስኪ አንድ ልድገምላችሁ። እዚህ ጋር አሁንም በድጋሜ የምናሰርበት ቦታ ነው እስር፣ ከዛም እዚህ ጋር እንጠልፈው ና ቪው ውስጥ ስምንት አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት አሁንም እዚች ቪ ውስጥ እስር እናረጋትና አን

ያችሁ፣ አምስት ሆኗል። እዚህ ጋር ስድስት፣ ሰባት፣ ስምንት። አሁንም እዚችኛው ውስጥ እንደዚች ስር እናደርጋለን። አሁን ስምንት ስምንት ሁሉንም እዚህ ጋር ስንደርስ፣ ሁለት ሲቀረን፣ ሁሉንም ስምንት ስምንት እንሰራለን። እዚች ጋር ሁለት ሲቀረን እንገናኝ አሁን የመጨረሻዋ ሁለት ላይ ደርሰናል። እንደተለመደው እዚች ጋር ስሬት አለውን። ይችን አንድ የተለየ የለውም። ቁጥር ስለሚጨምር ነው እንጂ ሶስት አራት አምስት ስምስት ስድስት ሰባት ስምንት ዘጠኝ አስር እነዚህ ደግሞ ሁለቱ የመጨረሻዎቹ እዛጋ የመጀመሪያዎቹ ስድስት ስድስት የመጨረሻዎቹ ደግሞ አስር አስር ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አሁን እዚህ ጋር ልንቆርጥ ነው ማለት ነው። እጅጋችን ጥብቅ ቀንቀን ለዚች ስር ካረግን በኋላ በመቀሳችን አንጥተን ቆረጥ እችኛ ወደዚህ ጨረስን ማለት ነው። እዚህ ጋር ሁለቱ አስር አስር ሌላው ስምንት ስምንት፣ እዚህ ጋር የመጀመሪያ ይቷን ስድስት ስድስት፣ ሁለቱንም ሁልጊዜም ስትሰሩ እዚህ ጋር ስድስት ብዛታቸው ሀያ ትልቅ ማረግ ከፈለጋችሁ ደግሞ ከሀያ በላይ ማድረግ ይቻላል ሰንሰለቱን በማርዘም ማለት ነው። ከዛ እዚች ጋር እቺን ይዘን እንደዚች ጥፍ እንደዚች ጥቅልል ጥቅልል ስናረጋት እንደዚች ቀስ እያል ጥቅልል እንደዚች እያደረገን እንጠቀልላታለን እንጠቀልላለን። እንደዚህ ስታደርጓት አያችሁ እንደዚች ትሆናለች ማለት ነው። ገብቷችኋል ብዬ አስባለሁ። ያው ከትንሿ በኩል ነው የምንጀምረው፣ ጀምረው ከስድስቱ ከጀመርንበት ማለት ነው። ከስድስት እንጀምራለን። እንደዚህ ወደዚች እጥፍ እንደዚህ እንጠቀልላለን። ጠበቅ እናደርጋለን፣ ምክንያቱም የመካከለኛ ይተው እንዳትወጣብን። እንደዚች ጥቅልል ጥቅልል። ከዛ እንደዚህ እንይዘና ቀስ እያልን ወደዚች ጥቅልል ጥቅልል እያደረግን እንደዚህ። በራሱ እየተስተካከልላችሁ ነው የሚሄደው ሲጀመር፣ እናንተ ማዞር ብቻ ነው የሚጠበቅባችሁ። እንደዚህ እናደርጋለን። እዚህ ጋር ደረስን ማለት ነው። እንደዚህ ትሆናለች። ኦኬ እንዲህ ካረግ ነው በኋላስ እንዴት ነው የሚያዘው ካላችሁ፣ እንደዚች ቺን አቻ አይደል? ይሄው የሁሉም እንትን የዞረበት ይታያችኋል። ከዛ እዚህ ጋር ያው መርፌ ታዘጋጃላችሁ እኔ መርፌ አዘጋጅቻለሁ፣ ምክንያቱም እነዚህን አያይዤ ስለ ስለነበረ ከዛ ከዚች ከመጀመሪያው እንጀምራለን። እንደዚህ ጠበቅ አርገን እንይዛትና እንዳት ላላብን ያው ሶስቱንም እንደዚህ አርገን የጠቀለልንባቸውን መስመሮች በሙሉ እስከ ትንሿ ድረስ እስከ መጀመሪያዋ መስመር ድረስ እንደዚህ አርገን እንውቃለን። ቀስ እያረግን እቺ ቋጠሮ ለበኋላ እንድትሆነ እንትቀመጥ። ከዛ አሁንም እዝች ቦታ ላይ እንደዚህ እያረግን ያስተካከል መጣለን። አሁንም ከዝች ወደዝች እንደዚህ እያዟዟርን እንደዚህ እያረግን እንሰፋታለን። ሁሉንም መያዝ አለብን፣ ምክንያቱም ያልተሰፋ ካለ ሊበታተኑ ይችላሉ። እንደዚህ እያደረግን ይችን እንደዚህ እንደዚህ እያረግን ቀስ እያልን ስፍት እናረጋታለን። ይሄው እዚህ ጋር ደርሰናል። የሚጨርሰው ያው እዚች ጋር አብረን እንይዛት እና እናስራት አለን። እቺን ቆርጣታለን። ሰፍተን ጨረስን ማለት ነው። እንግዲህ ይሄንን የመሰለ ፅጌሬዳ